ሩታዬ የኔ ሳቂታ የኔ ፈንዲሻ እንኳን ደስ አለሽ ደስታሽን ደስታዬ ነው የእውነት እጅግ በጣም ደስ ብሎኛል ማለት ነው አብርሽና ሩታ ኮንግራ እንኳን ለዚህ ክብር አበቃችሁ ወልዳችሁ ለመሳም ያብቃችሁ ቤተሰቦቼ ማንነው ልክ እንደ እኔ ሩታ እርጉዝ ነኝ ብላ ስትቦርቅ ሲያይ ተደሰተው ማለት ነው። የእውነት እጅግ በጣም ደስ ብሎኛል። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከእኔ ጋር ሆኑ። እርጉዝዬ ሩታዬ፣ እርጉዝዬ እንደምንዋልሽ፣ ምናማለሽ ምንግዛልሽ አብሪሽ ወንድሜ እንግዲህ ሩታዬ ምን አማረሽ ምን አስፈለገሽ ለማለት ተዘጋጅ ነው። ውድ ተመልካቾቼ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አለህ አብዛልኝ። ለአላፍ እየወዳችኋለው ለቤቴ ወይልቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለው። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ ውዶች። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሽና የሩታዬ ቪዲዮ ነው ማለት ነው። እንግዲህ ትላንትና ትልቅ ትልቅ ትልቅ የሆነ ሰርፕራይዝ አድርገውናል ማለት ነው። ሩታዬ እርጉዝ ነኝ ስትል ሰርፕራይዝ አድርጋናለች ማለት ነው። ሩታዬ የኔ ፈንዲሻ፣ የኔ ንግስት እንኳን ደስ አለሽ! እንኳን ደስ አላችሁ! እንኳን ለዚህ ክብር አበቃችሁ። አላህ ይሄ ደግሞ መጨረሻችሁን ያሳምረው። ወልደሽ ለመሳም ወልደሽ ለማቀፍ ያብቃሽ። የእኔ እህት የእውነት እጅግ በጣም ደስ ብሎኛል ማለት ነው። ደስታዬ ወደር የለው። የሰው ደስታ ለሚያስደስታችሁ በሙሉ በሩታ የደስታ ለተደሰታችሁ በሙሉ አድናቂዎቿ፣ ወዳጆቿ፣ ቤተሰቦቿ እንኳን ደስ አላችሁ ብያለው። እንኳን ደስ አላችሁ የእውነት ከዚህ በላይ የሚያስደስት ነገር ምንም ነገር የለም። በተለይ ደግሞ የአብሪሽና የሩታ የሮታ ሲሆን ደግሞ ደስታውን ጥግ ድረስ ነው ማለት ነው። ምክንያቱም ብዙ መከራና ብዙ ስቃይ፣ ብዙ ውጣ አውረድን አይተው እዚህ የደረሱ ልጆች ስለሆኑ ማለት ነው። እኔ ምን ብዬ ልናገር የእውነት ምላችሁ እንጃ። ሩታ ተደስታ ስትዘል እኔ እያለቀስኩ ነበረ። ምክንያቱም ያ ስሜት እኔ ስለማቀው ማለት ነው እኔ ስለማቀው ማለት ነው። እና ሩታዬ፣ የኔ ውድህት እንኳን ደስ አለሽ፣ ወልደሽ ለመሳም የአብቃሽ። ውድ ህቴ እውነት ደስታሽን ደስታዬ ነው። እኔ ምን ብዬ ልናገራቸው። ይሄ ትላንትና ቪዲዮ የእውነት በጣም እኔ ስሜታዊ አድርጎኛል ማለት ነው። እውነት ለመናገር ደግሞ እሷ እንደዛ ስትስቅ ደግሞ አብርሽ እያዛገን ነበር ማለት ነው። እሺ ሁለት ራይት ከሰጥ አንቺ እርጉዝ ነሽ ማለት ነው እያለ ነበር። አዎ እርጉዝ ነኝ። እርጉዝ ነይታይ ለነገሩ እንደዛ ያዛ። ግን ለምን እንደሆነ ታውቃላችሁ? አንዳንድ ጊዜ እኮ ፕራንክ ችግሩ ይሄ ነው። ብዙን ጊዜ ፕራንክ ስታደረጉ የማትታመኑበት ጊዜ ይኖራል ማለት ነው። እሷም ተናግራለች፣ ሩታዬን ተናግራለች። ብዙ ጊዜ ፕራንክ አድርጌዋለሁ በእርግዝና አንዴ ልብስ እየጠቀጠኩ አንዴ ደግሞ የሰው ይሄ ምንድን ነው ቼክ ማድረጊያውን አሁን ይዛው የመጣችው ማለት ነው። በእንደሱ አይነት ብዙ ጊዜ ፕራንክ ስላደረግኩት ነው ብላለች። ይኸው የእውነቱ ጊዜ አላመነኝም እያለች ነበረ ማለት ነው። እና አብሪሽ ወንድማችን እንኳን ደስ አለ፣ እንኳን ለዚህ ክብር አበቃ ማለት ነው። ደስታችሁ ደስታዬ ነው። እንዲሁም ደግሞ እኔ አሁን ማለት እኔ የሀያ ሶስት አመት ወልዶ ልጅ ያሳደጋለው አላነበረ አብሪሽ ተው እንኳን አይደለ ሀያ ሶስት እናቴ በዚህን ሰዓት በሀያ አመታቸው ራሱ አግብተው እየወለዱ ነው አግብተው እየወለዱ ነው አውቃለሁ። ልታስቀን ልታዝናና እንፈልገን ነው ማለት ነው። እንዲሁም ደግሞ አላፍትና ወስዳለሁ ወይ አሁን እኔ ለአላፍትና ብቁ ነኝ ወይ አላለም? ብቁ ነህ በደንብ አድርገህ ብቁ ነህ ማለት ነው። ደንግጣለች። እንደዛ ሲል ሩታዬ ደንግጣለች ማለት ነው። ተደስተዋል። ያው ከደስታው ብዛት ነው እንደዛ የተናገረው። እንዲሁም ደግሞ ሐኪም ቤት ሄደን ማረጋገጥ አለብን እያለ ነበረ ማለት ነው። ሐኪም ቤት ሄጄ ሳላረጋግጥ እኔ በቃ ማለት ደስታ ሙሉ እንዲሆን እንዲደሰጥ እኔ ብዙ ጊዜ ፕራንክ ስላደረግሽ ሩታ እያመንኩሽ አይደለም ብሏል። ነጌ እንጠብቃለን እንግዲህ ሐኪም ቤት ሄዳ አረጋግጣ አብሪሽ ሲቦርግ ሲደሰት ነጌ እናያለን ማለት ነው። ወዶች እየነጌ ነው፣ ኖ ዛሬ ማለት ነው ዛሬ እናያለን ማለት ነው። ማቤት አብሪሽ ቤት ማለት ነው። በጉጉት ነው የምንጠብቀው፣ በጉጉት ማለት ነው። እኛ እንኳ አምነናል፣ እኛ አምነናል። አንዳንድ ሴቶች የወለድን በደንብ ነው ያወቅ ነው የሩታ እርግዝና ማለት ነው። አሁን የሩታ እርግዝና ስላችሁ ሰሞኑ እርጉዝናት ብለን ቪዲዮ ሰርተን ነበር ማለት ነው። እኔንም ዘውዬንም በአብዛኛው እኔና ዘውዬን የሰራነው የሰራ ነው ማለት ነው። አቤት ውርጅብን ተወርዶብናል። አቤት ለምንድነው ሩታ ርጉዝ ናት ብላችሁ የምታወሩት? ለምን እነሱ ሳይናገሩ ለምንድነው ስሟን የምታስጠፏት? ዘራፍ እየተባልን ነበር ውዶችዬ። አሁን እኮ እሷ ባለትዳር ናት። የተከበረች ባለትዳር የሰማንያ ባል ያላት ማለት ነው። ብታረግዝም እንግዲህ ድቃላ አይደለም ያረገዘችው ማለት ነው። ኮራ ዘናፍ ፈታ እየረች ደረቷ እንደዚህ ንፍት አርጋ የምታወራበት ባል ነው ያላት ማለት ነው። ስለዚህ ምን አሸማቀቃችሁ? ይህ እኮ ደስታ ነው። ኒዕማ እኮ ነው ልጅ ማለት እኮ ትልቅ ኒዕማ ነው ውዶችዬ ትልቅ ርዝቅ እኮ ነው። ምንም የሚያሳፍር ነገር የለም። ሳገቡ ራሱ በየቦታው የሚዝረከረኩ አሉ አይደለ? የሚዝረከረኩ ማለት ነው። ሩታ ደግሞ በክብር ያገባች ልጅ ናት። በቃ አሁን ከዚህ በኋላ ባለትዳር የተከበረች ባለትዳር ናት። እና አንዳንዴም ደግሞ የውሸት አይደለም እኛ የምናወራው ማለት ነው። ከውስጥ የምንሰማው ማለት የሚነገረን ኢንፎርሜሽን አለ ማለት ነው። እንዲሁም ደግሞ ብዙ ኮመንታተሮች ሩታር ጉዝናት ሩታር ጉዝናት እያሉ ነበር ማለት ነው። አብርሃምን ትናንትና ተናግሯል። ዱባይ ላይ ያለሽ እኮ ሆድሽ ሲጨምር ብዙ ኮመንታተሮች ሆድሽ ጨምረዋል፣ ሩታ እኮ እርጉዝ ነሽ እየተባልሽ ነበረ ብሏል ማለት ነው። እኛ ኮመንታተሮች አይተንም ብቻ ሳይሆን ከውስጥ የነገሩን ኢንፎርሜሽን ስለነበረ ነው ሩታ እርጉዝ ናት ብለን የተናገር ነው ማለት ነው። እና ሙዶች እዬ አንዳንዴ እንዳትቆጡ፣ እነሱ የሚነግሩን እኮ እኛ እንድንሰራበት ጭምር ነው የሚነግሩን ማለት ነው እንጂ የሩታ ስምን ለማስጠፋት ፈልገን አይደለም። ከዚህ በኋላ ሩታ ከማንም በላይ ከምንም በላይ እናስብላታለን ማለት ነው። እናንተ እንደምታስቡት አይደለም። እኛ ለእነሱ እናስብላቸዋለን በመጥፎ ነገርን እንዳትመለከቱት ውዶችዬ። ያው እናንተም ለክፉ አስባችሁ አይደለም፣ ምናልባት ባይሆንስ እርጉዝ ባትሆንስ ለምን ስሟን ታስጠፏታላችሁ ምናምን በቃ ከመጨነቃችሁ የተነሳ ነው። ይቅርታ ውዶችዬ፣ ለማንኛው በጣም ይቅርታ ያው አሁን ደስታ ነው። በቃ ከዚህ በኋላ ምንም አይነት ጩቁጩቅ ኑዙ ኑዝ የለም ማለት ነው። እና በድጋሚ እንኳን ደስ አላችሁ ብያለሁ። በተለይ በተለይ የአብርሸና የሩታ አድናቂዎች እንኳን ደስ አላችሁ። በእነሱ ደስታ ስትደሰቱ እነሱ ሲከፉ የምትከፉ የሆነ ችግር ሲደርስባቸው በእናንተ ላይ ውርጅብኝ ሲወርድባችሁ እስከዛሬ ድረስ በእነሱ ሽንጣችሁ ደረታችሁ ንፍት አድርጋችሁ የምትከራከሩ እናንተ እንኳን ደስ አላችሁ። እኔ ትላንትና የሆነ ኮመንት አየውኝ ማለት ነው፣ ምን ብዬ ብጽፍ ጥሩ ነው፣ ሩታ የእርግዝናው እውነት ከሆነ ደስ ይላል፣ ፕራንክ ነው ብቻ ብለሽ ልባትን እንዳትሰብሪን ብዬ ኮመንት ጻፍኩ ማለት ነው። እና ምን ብትለኝ ጥሩ ነው አንዷ እህቴ ማለት ነው እረ ቀለምዬ ፕራንክ አይደለም፣ ሩታዬ የልጅናት ልትሆንልኝ ነው አለች ማለት ነው። የልጅናት ልትሆን ነው ሩታ አይደለም ያለችው ልትሆንልኝ ነው። አስባችሁታል? ምናክል እንደሚጨነቁላቸው፣ ምናክል እንደሚወዷቸው ማለት ነው። ከራሳቸው በላይ ነው እነሱን የሚወዱት ማለት ነው። የኔ ውዶች እንኳን ደስ አላችሁ፣ እንኳን ተደሰታችሁ። ደስታውን እንግዲህ አላህ እስከ መጨረሻው ያድርገው ነው የምለው። ሩታዬ፣ የኔ ፈንድሻ፣ የኔ አበባ፣ የኔ ንግስት ማለት ነው፣ እንኳን ደስ አለሽ፣ እንኳንም ተደሰሽ፣ እንኳንም ቦረቅሽ። ይገባሻል ማለት ነው። አላህዬ መጨረሻሽን ያሳምረው። ምንም ማድረግ አይቻልም፣ በቃ ይህ ልጅ ነው። የልጅ ነገር ማንንም ያስደስተዋል፣ ማንም ጠላትም ያስደስተዋል ማለት ነው፣ ውዶችዬ እና እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ አላ ያብዛልኝ ባይ